ጊዜ አንዳንድ ሰዎች የሐጅ አቅም ይኖራቸዋል። አላህ ሱብሃነሁ ወተዓላ ይለግሳቸዋል ገንዘብ ይሰጣቸውና ሐጅ ከማድረግ በጣም ይዘናጋሉ። በጣም የሚያሳዝነው ነገር ደግሞ እነዚህ ሰዎች የተለያየ የዓለም ጫፍን የዓለም ሀገራትን ጎብኝተው ሐጅ ሲባል እንደው ኢንሻአላህ እየተባለ የሚቆይበት ሁኔታ አለና ሐጅን እየቻሉ አቅም እያለ ማዘግየት ምን አይነት የሚለውን እንመለከት። ብስሚላህ ወልሐምዱሊላህ ሰላቱ ወሰላሙ ረሱሊላህ ሰለላሁ አለይሂ ወሰለም። በእውነቱ ሐጅ ብቻ ሳይሆን ማንኛውንም ኢባዳ አንድ ሰው ያገኘው ድልና በተሰጠው ወቅት ቶሎ ማድረግ እንዳለበት ወሳሪዑ ኢላ መፍረት ምረቢኩም ወጀነትን አርዱ አስሰማዋት ወልአርድ ይላል። ወደ ጌታችሁ ምሕረት ተሽቀዳደሙ፣ አላህን ምሕረት ለማገኘት ነገ ዛሬ ማለት የለባችሁም ይላል ማለት ነው እና ብዙ የተለያዩ አያቶች መጥተዋል። ይህም በትመለከት ኸይረ ነገር ያው እንግዲህ አላህ ታመቻቸልህ ዐቅሙን ካለህ ጊዜውን ታገኘህ ነገ ዛሬ ማለት የለብህም። ምክንያቱም ነገ በእኛ እጅ አይደለምና ማለት ነው። እንዲህ ሰው ያለፈውን ነገር አልፏል፣ መመለስ አይቻልም። አሁን ያለውን ብቻ ነው የሚችለው መጠቀሙ። ወደፊት የሚለው ምኞት ነው፣ ሊሆንም ላይሆንም ይችላል ማለት ነው። ስለዚህ እየቻለ በግዴለሽነት ዝም ብሎ የሚዘገይ ሰው ለአደጋ ይጋለጣል ማለት ነው። መሰረቱ ያው በእድሜ አንድ ጊዜ ነው ግዴታ የሆነው። ዘንድሮ ታላድክ በስተቀር ወንጀለኛ ነህ ተብሎ አይጣበብም፣ ሄድ ይችላል ግን፣ በተቻለ መጠን ቶሎ ለመሄድ መዘጋጀት ይኖርበታል ማለት ነው። ነገ ዛሬ እያሉ እየተዘነጉ ብዙ ጊዜ እንደገና የዕድሉን ያላገኙ ያመለጣቸው ብዙ ናቸው። ከነዛ እንዳይሆን ማንኛውም ሰው የዱንያ ጣጣ የተለያዩ መሻክሎች ምንጊዜም ያሉ ናቸው። ዘንድሮ እንደዛ አልተሳካልኝም በሚቀጥለው ላሉ የሚቀጥለው ደግሞ የባሰ ገጥማል እንደዛ እያለ እንትን ተዓላ እና አላህ ስብሓነሁ ወተዓላ ችሎታ ሰጥቶት ሀጅ ለማድረግ ያልቻለ ሰው ፈላ አለያ የሙተ የሁዲየን አውላርዋው ነስራንየን ብለዋል። ዑመር ብን ልኸጣብ ረዲ ላሁ አን ሀጅ ማድረግ እየቻለ ዝም ብሎ የሚዘናጋ ሰው በዚህ መካከል ቢሞት የሁዲ ወይም ነስራኒ ሆኖ ከመሞት የተለየን አይደለም ብለዋል ማለት ነው። ይህንም አሳብ የወሰዱት ከቁርኣን ነው። አላህ ሱብሃነሁ ወተዓላ ሀጅን ጽፎባቸዋል እናንተ ላይ ሀጅ አድርጉ ካለ በኋላ ወሊላህ አለናስ ሕጅ ልበይት መን ስተቶ አይለይ ሰቢላ ወመን ከፈረ ፈእና ላሀ ገኒዩን አን ልዓለሚን ይላል። ይህ የአያቱ መደምደሚያ ማለት ነው። ወመን ከፈረ ማለት በቃል እንኳን ባይከፍር፣ እየቻለ አላደርግም ያለ ሰው እንደ ከፈረ ይጠቁማል ማለት ነው። ተእምነት እንደወጣ ከዛዚ ያላደረገም አይደለም ያለው፣ እና ስለዚህ ያው የዱንያ ሀጃ ይብስብኛል ብሎ ለዱንያ ሀጃ ቅድሚያ እየሰጠ ያን ነገር ቸል ካለ እንደ ካድ ይቆጠራል ማለት ነው። የአላህ ኒ አማ ክዷል። ቢያንስ በቀጥታ ተእስላም ወጣ ባይባልም፣ ስለዚህ እስከ ኩፍር ድረስ የሚያሰጋ ሁኔታ ነው ያለው ማለት ነው። ይህንን አደጋ ለማምለጥ ማንኛውም ሰው አላህ ሁኔታውን ታመቻቸለት ጤናማ ከሆነ ስንቅ፣ አስፈላጊ ነገሮች፣ ቅድመ ሁኔታዎች፣ መጓጓዣዎች ከተሳካለት ለቤተሰቡ በቂ ቀለብ ትቶ መሄድ የሚችል ከሆነ ልክ እንደ ዘካ ብዙ ሺ ገንዘብ መከማቸት የለበትም። ያው የቤተሰቡ ውስጥ የሚመጣ ድረስ የሚበቃ ካለ ለሱ ደርሶ መልስ ስንቅ ካለው መጓጓዣ ከቻለ በቃ አዛዱ ወራ ሂላ ነው የሚለው እና ስንቅና መጓጓዣ ዋናው ነገር ይህን ከቻለ በኋላ ልክ ታዋቂ ሀብታም ስለሚሆን መጠበቅ የለበትም። ሀገራችን በተለምዶ በጣም ታዋቂ ሀብታም ካልሆነ አጅ አይሄዱም እና እነዛም ደግሞ ያው ቢዚ ስለሚሆኑ ታዋቂ ሀብታም ሆነው ሁሉም ነገር ተሟልቶላቸው በነገ ዛሬ ድሉን የሚያመልጣቸው ብዙ ናቸው እና ያ እንዳይሆን መጠንቀቅ ያስፈልጋል ማለት ነው።